አሰላም አሌይኩም ወረህመቱላሂ ወበረካቱ። ድ ቤተሰብ እንዴት ናቸው? ደህና ናችሁ ወይ? አለን አልሐምዱሊላሂ። ደህናንን ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛለን። ዛሬ እንግዲህ በሌላ ደስ በሚል ዘና በሚያደርጉን ከዩቱበሮች በነገራችን ላይ በጣም ወዳቸው ለየት የሚሉብኝ እዮብ እና እነ ረዱ፣ ያኔ የእነ እዮብ ፋሚሊዎች ናቸው ማለት ነው። ወንድማማቾች ይሄኔ አዲስ እና እዮባ አቤላ ማለት ነው። ከሴቶች ሴቶችም ባለቤቶቻቸው ላይ በጣም ነው ወዳቸው ሁን ብዬ ነው የምከታተለው ማለት ነው። እነሱ ሲለቀቁ በቃ ሌላ የጀመርኩትም ነገር ካለ ወይንም ደግሞ ቪዲዮ ምናምን እንደዚህ እየቀረጽኩኝ ካለ የማቋረጥበት ሰዓት አለ ማለት ነው የእነሱን ለማየት እና በጣም ወዳቸው ናቸው እና ዛሬ ለየት ባለ ነገር ሰርፕራይዝ እየተባለች ነው ማለት ነው። ረዱም ደስ ብሏታል። እንኳን ለዚህ አበቃችሁ ማለት ፈልጋለሁኝ እና በጣም ደስ የሚል ነው። ፍቅራችሁን ለዘላለም ያደርግላችሁ፣ ሰላማችሁ ይብዛ ማለት እንፈልጋለሁኝ። እንግዲህ እያለ እያለ እንደዚህ ድንገት ይዘዋት መጥቶ መግቢያ ላይ እንዳያችሁት ያን ሰርፕራይዝ ያደርጓታል። የቤት ባለቤት ሆናለች ማለት ነው። እንግዲህ ወልዳችሁ ከብዳችሁ ቦርቁበት ማለት ነው። ከውሸት ነጻ፣ ከድራማ ነጻ በቃ የሆነ ቤት የሆነ ቤተሰብ ነው። እና ማለት ነው ያው ደስ የሚሉ ፍቅር የሚያስተምሩ አንድነት ያላቸው ናቸው ማለት ነው። ሰላማቸው ይብዛልን። ፍቅር ሲለካ እንደዚህ ነው ማለት ነው። ሁሉንም ነገር አገጣጥሞ ሲሰጥ ነው። ደስ የሚል ቤተሰብ ናቸው ማለት ነው። ሁላቸውም ወንዲሁም ሴቶችም፣ ሴቶችም ወንዶችም አንድ አይነታቸውና እንግዲህ ታላቅ ወንድም ደግሞ ምክር ሲሰጥ ፍዝዝ ብለው እያዩት ምናምን አርአያቸው ነው። በነገራችን ላይ ሄኔ እንኳን አይደለም ለወንድሞቹ ምክሩ እኛንም የሚያፈዛልና በጣም ደስ የሚል ወንድም አባት ነውና ና በጣም ይለያሉ የምር አንዲያቸው ከአንደኛቸው አሁን ሰዓት ላይ ወንድሞቻችን የኛ ምድር የሚሰሩት ብር ላይክ ልኝ ብር ካለክሽልኝ እህትነቱን እንድታዩ በዚህ ሰዓት እንደዚህ ያስፈልጋል። ብር ላይክ እንጂ እንደዚህ አንዱ ለአንዱ የሚሆን ወንድም አሁን ሰዓት ላይ የለም ማለት ነው። በፍጹም በቃ። ቢያንስ ከመቶ ሃምሳ ፐርሰንት እንደ ይኖራል በሚለው እናያዘው እንደውም ብር እንትን ብሏቸዋል እላችኋለሁ። እና ሄኔ ማነው አቤላ ዘና ፈታ ያደርገናል። እስኪ የአቤላን ቪዲዮ እናየዋለን ማለት ነው በመካከል እስኪ ያሳይላ ሳያችሁ በጣም የሚያስቀው ኮሜዲ ትልቅ ደረጃ የምትደርሱበት ቤት ያድርግላችሁ። በጣም ደስ የሚለው ይሄ ይባል ቃል

እንግዲህ ይሄው ቪዲዮ ይሄን ይመስል ነበር። አቤላ ዘናፈታ ያደርጋል በሁሉም ነገር። አቤላ ያለበት በሳቅ ነው የሚፈታው የሚያልቀው ማለት ነው። ታላቅ ወንድም ደግሞ ይሄን ሲመክር ፍዝዝ ብለው ሌላው ሳይሆን በቃ ተመስጠው ከልባቸው ነው የሚያዳምጡት ማለት ነው። እንግዲህ ቪዲዮን የሚያያችሁ አይታችኋል፣ ፒክቸሩን የምታዩት የሚገባው ይገባዋል ማለት ነው እና የሆነ ከልባቸው ሆነው ነው እሱም ከልቡ ስለሆነ የሚመክረው ከልባቸው ሁነው ነው የሚያዳምጡት። ደስ የሚል ስብእና ነው የምር ማለት ነው። ደስ የሚል ትህትና፣ መከባበር፣ ፍቅር፣ አንድነትን የተላበሰ ነው ማለት ነው። እንግዲህ ረዱ እና እዮብ ደግሞ የፍሪጅና እስቶቭ እንትን አድርጓታል። ምንድ ነው ሰርፕራይዝ አድርጓታል ማለት ነው ያው ደስ የሚል ፍቅር ነው ያላቸው። ፍቅራችሁ ወልዳችሁ ከብዳችሁ ደግሞ የምናያችሁ ያድርጋል ማለት ነው። እና ደስ የሚል ከሁሉም ነጻ፣ በቃ ከውሸት ነጻ ልክ እነማን ነማድ በላችሁ ከነሱ በምንም አይገናኙም በነገራችን ላይ ማለት ነው። ከሁሉም ነገር ነጻ ስለሆኑ ፍቅር ብቻ የእውነት ከልቤ መነጨ ስለሆነ በጣም ደስ ይሉኛል። ውሸት ስለማይ እንትን ስለማይልበት በጣም ተከታትዬ ነው የማያቸው ማለት ነው እና በጣም ደስ የሚሉ ፍቅር የሚያላብሱ አንድነትን የሚፈጥሩ ቤተሰብ ናቸው እና ፍቅራቸውን ሁላቸውም ለዘላለም ያድርግላቸው። እኛንም በያለንበት ሰላም ያርገን ማለት ፈልጋለሁ። እና ይሄ ሳቃችሁ ይሄ ሳቃችሁ ለዘላለም ይኖር። አቤት ፈገግታ! አቤቱ ውበት ውበትና ፈገግታ ሲለካ በእናንተ ነው ለካ ይባላል አይደለ? እና ውበትና ፈገግታውን ሰጥቷችኋል ማለት ነው። ደስታ በዛ ላይ ሲጨመር ዋዊ ለለ ነው፣ በጣም አድምቋችኋል ማለት ነው። ያ ሰላም፣ እና ሰላማችሁ ይብዛ፣ ቤተሰብ በያላችሁበት አላህ ይጠብቀን ከስደት በቃ ብሎ እንደዚህ አይነት ቤተሰብ የምን መሰረት ያድርገን። ሰላማችሁ ይብዛ በያላችሁበት፣ ወዳችኋለሁ። ሰላም ለሀገራችን።